የግብፅ የውጭ ጉዳይ ሚኒስትር ኢትዮጵያ በቀይ ባህር ላይ የባህር ኃይል ማስፈራ ለግብፅ የደህንነት ስጋት ነው። በየትኛውም መንገድ የትኛውም ሀገር ላይ እንድታሰፍር የባህር በር እንዲኖራት አንፈቅድም። ኢትዮጵያውያን ደግሞ እድልና ጣፈንታችን በሂሊዮፖሊስ ጌቶች፣ በፈርዖን ሰፈሮቹ ሰዎች፣ በአልሲሲ ፖሊሲ አርቃቂዎች እንዲወሰንልን አንፈቅድም። በዚህ የግብፅ ውጭ ጉዳይ ሚኒስትር ንግግር ቀይ ባህር ያለ ቀይ ደም አይገኝም ነው ጨዋታው። እስከዛሬ የኢትዮጵያን የባህር በር ጥያቄ ሲያጣጥሉ ሲያጇክሙ ገደል ለመክተት ሲጣጣሩ የነበሩ ግለሰቦች የግብፅ አጀንዳ አስፈጻሚ ናችሁ ስንላችሁ ስትቃወሙ የነበራችሁ ሰዎች ይኸው ራሷ ግብፅ የእኔ አጀንዳ አስፈጻሚ ናቸው። ከዛ የግብፅ ተላላኪ ስንላቸው ደብራቸዋል። እሺ፣ ግብፃውያኖች እንበላችሁ። ግብፅ ኢትዮጵያን ከሁለቱ ውሃዎች ገፍቶ ለማኖር በጣም በርካታ መንገዶችን ተጠቅማለች። እስካሁን ኢትዮጵያ ውስጥ ባሉ ውጥንቅቶች ውስጥ ቢሮ ተከራይታ በጀት መድባ አሰማርታ አስታጥቃ ኢትዮጵያን እየተዋጋቻለች። ሀገር የባህር በር የሚል ጥያቄ አነሳ የባህር ኃይል የሚል ግዙፍ ሀሳብን ይዞ ብቃል ወደብ የሚባል ጨዋታን ካርታ መዘዝ ሲመዝ ላይ ጥል ሲያነሳ ላይ አስቀምጥ ሲቆም ላይቀመጥ ሲራመድ ላይ ቆም ሲሮጥ ላይ ቀዘቅዝ እንደሆነ ገባል። ኢሳያስም ልክ እንደዚህ ነው። አሰብን አንፈልግም፣ ምጽዋን አንፈልግም። በቃ እሱን እንደፈለግክ አድርግ፣ ተጫወትበት፣ አንኮ ታኩቶ አሳንሰው፣ ገደል ከተተው ብለ ነው። ብንሄድ በርበራ፣ ብንጓዝ ሌላ ቦታ ምናምን ደስ አይለው። ሰላማችን ነው የሚነሳ ድምፅ ከህዳሴ ግድብ ድርድር ወታለች ምናምን ምን እንደምንደራደረው ከዚህ በኋላ ሊመረቅ ያለ ግድብ። በህዳሴ ግድብ ያላቆመችን ግብፅ በቀይ ባህር አታቆመን። ያንን የማድረግ ጥፍርም አቅምም የላት ያሏት የማይናከሱ የሚቧጥጡ የሚያቆሽሹ እብድ ውሾች ብቻ። በደም ይቅር በላብ ይሻላል ተብሎ አያይ በደምም በላብም አይገኝም፣ ከተባለ ግን እኛም ሁሉም ደሙንም ላቡንም አንጠፍጥፎ መልሶ ታሪኩን ይስፋል። የማይቀር የማያወላዳ አቋም ነው። 60% በ25 ዓመት ከፍለው የቤት ባለቤት መሆን እንደሚችሉ ያውቃሉ። ዲኤም ሲሪል ስቴት ደንበኞችን ብቻ በታላቅ ዕድል የቤት ባለቤት ሊያድርግ ነው። በለቡ መብራት ኃይል በካሬ ላይ ባረፈውና በኮሪደር ልማት በተዋበው ሳይታችን የቀሩንን ጥቂት አፓርትመንቶች በመጨረሻ ዙር የማጣሪያ ሽያጭ ተመንሰናል። እርሶም የድኑ ተጠቃሚ ይሆኑ። በዘመናዊ መንደራችን ውስጥ በግንባታ ላይ የሚገኙ ቅንጡ አፓርትመንቶች ከስቱዲዮ እስከ ባለ አራት መኝታ በ8% ቅድመ ክፍያ ብቻ ማለትም ከ480ሺ ብር ጀምሮ ቅድመ ክፍያ በመክፈል የቤት ባለቤት ይሆኑ። 32% በአራት ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል። ለበለጠ መረጃ በ0997237877 ላይ አሁኑኑ ይመዝገቡ። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልኝ። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ አላችሁ? ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወረ እናንተ መድረሱን ጀምረዋል። ዛሬም በቆይታችን የተለያዩ ዕለታዊ ፖለቲካዊ ጉዳዮችን አበይታውና የሁነታችን እንዲሁም ቀጠናዊ ክስተቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ከሆነን ላይክ፣ ሼር አድርጋችሁ መጀመራችሁን እርግጠኛ ሁኑ። ዛሬ ቦምቡ ፈነዳ፣ ግብፅ ጉዳ ፈላጅ፣ ጦርነቱ በግልጽ ተጀመረ ብለን ነው የምንነጋግረው መነሻና መድረሻችን የአባይ ውሃና ቀይ ባህር ይሆናል ወደ አባይና ወደ ቀይ ባህር በምናደርገው ጉዞ ላይ ግን የተወሰኑ ነጥቦችን ነካክተን ነው የምናልፈው እውነትም ግን ግብፅ በጣም ጉድ አፍልታለች በጣም ጠንከር ያሉ ጉዳዮችን የምናነሳ ነው የሚሆነው ህውሓት በራያ በኩል በርከት ያሉ ሰራዊቶችን እያስጠጋች እንደሆኑ የሚወጡ መረጃ ምንጮች ይጠቁማሉ። በትላንት ከዛ በፊትም በሌላ አቅጣጫ እንደዛ አስጠግታ ነበረ። ምናልባት አሁንም በወልዲያ በኩል ይመጣል የሚል መልእክት ለማስተላለፍ እየሞከረች ነው የሚል ጥርጣር ያላቸው ሰዎች በርካታ ናቸው። በተወሰነ መንገድ ውሃ ያነሳል ሀሳባቸው። ህውሓት እሱን ለማድረግ አስባም ሊሆን ይችላል። ነገር ግን ህውሓት ከማስፈራራት ስናነሳ ከነበራቸው ጉዳዮች ባለፈ ጠንክራ ደፍራ እዚህ ነገር ውስጥ ከገባች ምናልባት የመጨረሻ መቆሸሽ፣ የመጨረሻ ማብቃት፣ የመጨረሻ ጉዳያ ሁሉ ገደል የሚገባበት ሊሆን እንደሚችል በግልጽ የሚያስታውቅ ነው። መጨረሻ መጨረሻ እንደሚሆን እጅግ ግልጽ ነው። በትክክል ህወሓት ለማሸነፍ ጦርነት እንደማትጀምር በግልጽ ያስታውቃል። ለማሸነፍ ጦርነት አትጀምርም። አሸንፋለሁ ብላ ውጊያ አትጀምርም። ነገር ግን በአንድም በሌላ ዋጋ ያስከፍላል። ታቆሽሻለች። በርካታ ነገር ነው የምታቆሽሸው። በዲፕሎማሲ ዋጋ ያስከፍላል። በሀገር ቅስጻ ግንባታ ላይ ዋጋ ያስከፍላል። ምክንያቱም ጦርነት በራሱ ቆሻሻ ነገር ስለሆነ ማለት ነው። እና ከህዋት ጋር ወይ ደግሞ ከብድ ጋር መጣላት እንደዛ ነው። ቆሻሻ ናቸው። ሊያቆሽሹ ነው የሚጣሉት። እነሱ መንጻት ስለማይችሉ ድል ሊያገኙ ስለማይችሉ ስራቸው አንተን ከነሱ ጋር ማመሳሰልና ማመሳሰል ነው እና ከዛ አንጻር የሕወሓት እንቅስቃሴ በዛ ቢታይ መልካም ነው ብዙም ድል የማይኖረው ነገር ግን የማይቀር ነገር እንዳለ የሚያሳብቅ ነው። ይሄ ለምን ሆነ የሚለውን እንግዲህ ኋላ ላይ ከማነሳላችሁ ጉዳይ ጋር አያይዤ አብሬ አነሰዋለሁ። ጸጥ ረጭ ያለውን የፖለቲካ ሜዳም ትንሽ እንፈትሸዋለን ወደ ኋላ ላይ። አሁን ግን ግብፅ ወዳ ፈነዳችሁ ቦምብ እንሄዳለን። ቦንቡ ፈንድቷል። ግብፅ ጉድ አፍልታለች። ጦርነት ከዚህ በኋላ ኢትዮጵያ በቀይ ባህርና በአባይ ጉዳይ ላይ የተመሰረተ ውጊያ ቢገጥማት ለጦርነቱ ፍትሐዊነት ካሁኑ የግብፅ ውጭ ጉዳይ ሚኒስትር ንግግር የበለጠና የላቀ ማስረጃ ማግኘት እጅግ ከባድ ነው። የግብፅ የውጭ ጉዳይ ሚኒስትር ኢትዮጵያ በቀይ ባህር ላይ የባህር ኃይል ማስፈሯ ለግብፅ የደህንነት ስጋት ነው። በየትኛውም መንገድ የትኛውም ሀገር ላይ እንድታሰፍር የባህር በር እንዲኖራት አንፈቅድም አንፈቅድም እያሉ ነው። ኢትዮጵያውያን ደግሞ እድልና ጣፈንታችን በሂሊዮፖሊስ ጌቶች በፈርዖን ሰፈሮቹ ሰዎች በአልሲሲ ፖሊሲ አርቃቂዎች እንዲወሰንልን አንፈቅድም ካልን ሰነባብተና ሰነባብተና ይሄ የግብፅ ንግግር ጥሩ ነው ጥሩ ነው ከመጣሽ ማርያም ታምጣሽ ብለን ለመነጋገር እንገደዳለን። እስከ ዛሬ የኢትዮጵያን የባህር በር ጥያቄ ሲያጣጥሉ፣ ሲያጇክሙ፣ ገደል ለመክተት ሲጣጣሩ የነበሩ ግለሰቦች የግብፅ አጀንዳ አስፈጻሚ ናችሁ ስንላችሁ ስትቃወሙ የነበራችሁ ሰዎች ይኸው ራሷ ግብፅ የእኔ አጀንዳ አስፈጻሚ ናቸው ብላ መታለች። ከኢትዮጵያ የባህር በር ወይም የባህር ኃይል የማግኘት ፍላጎት ፕሮጀክት በተቃራኒ የሚቆም ኢትዮጵያዊ በአንድም በሌላ የግብፅ የሃምሳ ዓመታት ኢትዮጵያን ከሁለቱ ውሃዎች አርቆ የማኖር ሴራ አንድ አካል ነው፣ የግብፅ ፕሮጀክት አባል ነው ማለት ነው። ግብፅ ኢትዮጵያን ከሁለቱ ውሃዎች ገፍቶ ለማኖር በጣም በርካታ መንገዶችን ተጠቅማለች። በጣም በርካታ ሂደቶችን ሄዳለች። በጣም በርካታ ነገሮችን ነው ያደረገችው። እነኚህን በርካታ ነገሮች ስታደርግ በተለያዩ አካላቶች ከሰላሳ አመታት በላይ ኢትዮጵያን ተዋግታለች። በፕሮክሲ እዛ ሻዕቢያ ጀበሃ ምናምን በለው እዚህ ኦብነግ ምናምን ምናምን በሚለው ጨዋታ እስካሁን ባሉ ኢትዮጵያ ውስጥ ባሉ ውጥንቅጦች ውስጥ ቢሮ ተከራይታ በጀት መድባ አሰማርታ አስታጥቃ ኢትዮጵያን እየተዋጋች ያለች ሀገር ናት። ፊት ለፊት አይደለም፣ በፕሮክሲ ላለፉት 30 እና ከዛ አመታት በላይ ኢትዮጵያን ከሁለቱ ውሃዎች በኃይል ገፍቶ ለማኖር ስትታትር ነው የኖረችው። ከዛ በኋላ መውጋት መዋጋቷ ምናምን እንዳለ ሆኖ የባህር ኃይል የባህር በር ወደብ የሚል የማይጠይቅ የማይናገር የማይጋገር ዲዳ መንግስት አራት ኪሎ ተቀምጦላት እፎይ ብላ ነበር፣ እፎይ ብላ ነበር። ከዛስ የአብይ አሕመድ አስተዳደር ወደ አራት ኪሎ ገባ፣ የባህር በር የሚል ጥያቄ አነሳ፣ የባህር ኃይል የሚል ግዙፍ ሐሳብን ይዞ ብቃለ ወደብ የሚባል ጨዋታን ካርታ መዘዝ። ሲመዝ ላይጥን ሲያነሳ ላያስቀምጥ! ሲቆም ላይቀመጥ፣ ሲራመድ ላይ ቆም ሲሮጥ ላይቀዘቅዝ እንደሆነ ገባቸው ገባቸው። አሁን ግብጾቹ ይሄንን ካሉ የማይቀር አንድ ነገር አለ ማለት። የባህር በር ወይም የባህር ኃይል የሚባለውን ጉዳይ የምናገኘው ባጣንበት መንገድ ነው ማለት። ያጣነው በምንድን ነው? በሴራ ነው፣ በደባ ነው፣ በጦርነት ነው የጠየቅነው አሁን እንዴት ነው? በዓለም አቀፍ ሕግ መሰረት በሰጥቶ መቀበል መርህ ስጡን። አሁን የግብፅ ሀሳብ ምን የሚል ነው? አሰብን ተውትና ሶማሊላንድም ጅቡቲም የትም የትም ሄደን በሰጥቶ መቀበል መርህ በንግግርም ቢሰጠን ማንም አይፈቅድልንም ማለት፣ ሰላም አይሰጡንም ማለት አይፈቅዱልንም። ልክ እነሱ አድራጊ ፈጣሪ እንደሆኑ ነገር ማለት። ኢሳያስም ልክ እንደዚህ ነው። አሰብን አንፈልግም ምጽዋን አንፈልግም በቃ እሱን እንደፈለከ አድርግ ተጫወትበት አንኮ ታቁቶ አሳንሰው ገደል ከተተው ብለ ነው ብንሄድ በርበራ ብንጓዝ ሌላ ቦታ ምናምን ደስ አይለው ሰላማችንን ነው የሚነሳል እሱንም ነው የሚቃወሙት ለምን ቃል ኪዳን አላቸዋ የሁለቱ የቀደመ ቃል ኪዳን አለ አንደኛውን ባንነካው አንደኛው ስለ አንደኛው ያለቅሳል ይጮሃል ይሄ የሚያሳየው ምንድነው? ኢትዮጵያ የትም ብትሄድ አሰብ አይደለም በርበር አይደለም ጽዋ አይደለም፣ የትም ቢሄዱ አንፈቅድላቸውም እያሉን ነው። እንግዲህ ይሄ ምን ማለት ነው ነው ጉዳዩ። እንደምታውቁት ግብፅ ኢትዮጵያን ከሁለቱ ውሃዎች አርቆ የማኖር ትልቅ እቅድ የነበራት ሀገር ናት። በዚህ የግብጾቹ ውጭ ጉዳይ ሚኒስትር ንግግር ቀይ ባህር ያለ ቀይ ደም አይገኝም ነው ጨዋታው። ይህ ትውልድ ደግሞ ለቀይ ባህር የቱንም ያህል ዋጋ ይከፍላል ነው ቋንቋችን። የጠየቅነው ግን እንደዛ አይደለም። አሁን የቀጠናው አተራማሽ፣ የቀጠናው በጥባጭ የምትባለው ማናት? ኢትዮጵያ ናት። ግን ማን ነው በጥባጩ? በጣም የሚያሳዝነው እንዳልኳችሁ በአሰብ ብቻ አይደለም በሁሉም አቅጣጫ በሁሉም መንገድ በሁሉም በኩል ብንሄድ ይሄን ነው የሚፈጥሩብን ማለት፣ ይሄንን ነው የሚያነሱብን ማለት። ስለዚህ ወይ እንደ ሀገር ትቆማለ፣ ወይ ተላላኪነትህን ይዘ ትቀመጣል። ወይ እንደ ሀገር ትቆማለ፣ ወይ ተላላኪነትህን ይዘ ትቀመጣል። ሙቱ ነው የሚሉን፣ ፈንዱ ነው የሚሉን፣ ተራቡ ነው የሚሉን፣ ቁልቁል ሂዱ ነው የሚሉን፣ አዘቅት ውስጥ ግቡ ነው የሚሉን። ሌላ ጥያቄ ዝም ብሎ ሎጂካል የሆነ ጥያቄ እኮ ግብፅ ይህንን ብትቃወም ይህንን ብትንጫጫ ምናምን፣ ምክንያቱም ለፍታበት ደክማበት ፕሮጀክት ቀርፃ ተንቀሳቅሳ ነው ኢትዮጵያን ከሁለቱ ውሃዎች ለማራቅ የለፋችው የአንደኛውን ውሃ ጥያቄ አብይ አሕመድ አሊ የሚባል ሰው ተናንቆ አስፈጸመ ጨረሰ። አሁን በጣም በሚያሳዝን ሁኔታ ግብጾች ሲሉ የነበሩትን ድራ እንትን ደግሞ ማለት ጀምረዋል። ድምፅ ከህዳሴ ግድብ ድርድር ወጥታለች ምናምን። ምንድን ነው የምንደራደረው ከዚህ በኋላ ሊመረቅ ያለ ግድብ? ምንድን ነው የምንነጋገረው? ስለ ውሃ ሙላይት ነው የምንነጋገረው? ተሞልቶ አል ስለምንድን ነው የምናወራው? ስለምንድን ነው ንግግሩ ከዚህ በኋላ እንደምታውቁት ሰሞኑን ህዳሴ ግድብ ሊመረቅ ስለሆነ ግብጾቹ ያላቸውን ሴራ በሙሉ ነው ይዞ የሚወጡት። ምክንያቱም የህዳሴ ግድብ ምርቃት የግብጾቹ የዲፕሎማሲም የምንም የምንም የሴራም የተንኮልም ሸፍጥ ሽንፈት ድምዳሜ ነው። ስልሳ ፐርሰንት በሀያ አምስት ዓመት ከፍለው የቤት ባለቤት መሆን እንደሚችሉ ያውቃሉ። ዲኤምሲ ሪል ስቴት ሀያ ደንበኞችን ብቻ በታላቅ ዕድል የቤት ባለቤት ሊያደርግ ነው። በለቡ መብራት ኃይል በ6500 ካሬ ላይ ባረፈውና በኮሪደር ልማት በተዋበው ሳይታችን የቀሩንን ጥቂት አፓርትመንቶች በመጨረሻ ዙር የማጣሪያ ሽያጭ ተመንሰናል። እርስዎም የድኑ ተጠቃሚ ሁኑ። በዘመናዊ መንደራችን ውስጥ በግንባታ ላይ የሚገኙ ቅንጡ አፓርትመንቶች ከስቲዲዮ እስከ ባለ አራት መኝታ በ8 ፐርሰንት ቅድመ ክፍያ ብቻ ማለትም ሲሆን ከ480 ብር ጀምሮ ቅድመ ክፍያ በመክፈል የቤት ባለቤት ይሆኑ። 32% በአራት ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል። ለበለጠ መረጃ በ0997237877 ላይ አሁኑ ይመዝገቡ። ዲኤምሲ ሪል ስቴት ባለፉት 5 6 7 ዓመታት በኢትዮጵያ ውስጥ ያየናቸው ቀውሶች በአንድም በሌላ በሂሊዮፖሊስ ጌቶች ስፖንሰር ተደርገዋል፣ በአልሲሲ ፖሊሲ ሜከሮች ፈንድ ተረቆላቸዋል። በፈርዖን ሰፈሮቹ ሰዎች ገንዘብ ተበጅቶላቸው ለምን እውን እንዳይሁን! ግን የአራት ኪሎ አለቆች ኢትዮጵያውያን የጉባ መሃል ደፋር ባለቅኔዎች በሲሚንቶ ያሰሩት ቅኔ በኮንክሪት ያዶሩት ስምና ወርቅ የኢትዮጵያን መጻኢ ተስፋና የኢትዮጵያን መጻኢ ድል በልኩ የሚያቆም ነው። ጉባ መሃል በደምና በላብ የተገነባ ደማቅ ቅኔ ቆሞ ግብጾቹ ተሸንፈዋል። የማይቀር አንድ ሐቅ የማይቀር አንድ ሐቅ፣ በደም ይቅር በላብ ይሻላል ተብሎ፣ አያይ በደምም በላብም አይገኝም ከተባለ ግን እኛም ሁሉም ደሙንም ላቡንም አንጠፍጥፎ መልሶ ታሪኩን ይጽፋል። የማይቀር የማያወላድ አቋም ነው። የማይቀር የማያወላድ አቋም በህዳሴ ግድብ ያላቆመችን ግብፅ በቀይ ባህር አታቁመን ያንን የማድረግ ጥፍርም አቅምም የላት ያሏት የማይናከሱ የሚቧጥጡ የሚያቆሽሹ እብድ ውሾች ብቻ ብቻና ብቻ ኢትዮጵያ እንደምታገኙ ያውቃሉ ግብጾቹ የአብይ አሕመድ መንግስት ያላትን እንደሚያደርግ ከነሱ በላይ ማኝ የለም ጠንቅቀው ነው የሚያውቁት ጠንቀቀው የህዳሴን ግድብ እየጮሁ እያጫጫሁ ከትራምፕ እስከ ባይደን እያስለቀሱ ያልገቡበት ያልረገጡበት ያልቆሙበት ያልተዘቀዘቁበት አቀበት አልነበረ። ባንዱም ድል ማሳካት አልቻሉም። ባንዱም አልሆነላቸው። አሁን ተጨንቀዋል። ሰሞኑን የሶማሌላንድ ሉካን አዲስ አበባ መጥተው በነበረ ጊዜ ተወያይተው ምናምን ስለ ባህር በሯ ምናምን ሄደዋል። ግን ጉዳዩ ሚስጥር ሆኗል፣ አልተነገረም። ተጨንቀዋል። ዲፕሎማቲክ የመረጃ ምንጮችም ምን አይነት ውይይት እንደተነሳ ምን አይነት ንግግር እንደተደረገ አያውቁም፣ አያውቁም። ስለዚህ ጭንቀት ጭንቀት። ያውቃሉ ኢትዮጵያ ከቆመች፣ ኢትዮጵያ ከጸናች፣ ኢትዮጵያ ከጠነከረች ድል ነው። ምክንያቱም የነሱ ታሪካዊ ፕሮጀክት ታሪካዊ ፕሮጀክት ነው የነበረ ያለ የሚኖር ግብፅ የምትባል ሀገር እስካለች ድረስ የሚቀጥል ሜንታሊቲያቸው፣ በኢትዮጵያ መድከም ላይ የነሱ ጥንካሬ እንደሚቆም አድርገው ነው የሚያስቡት። ስለዚህ በግልጽ በቀይ ባህር ጉዳይ ጦርነት ከተጀመረ ጅማሬ ተብሎ በታሪክ መነገር ያለበት ይሄ የውጭ ጉዳይ ሚኒስትሩ ንግግር ነው አንፈቅድም እሺ አትልማ እሺ ትላለ? ከዛ በዚህ መሀል ደግሞ ለነዚህ የሚያጨበጭቡ ኢትዮጵያውያኖች አሉ ታውቃል አንድ ፓስፖርት የምንጋራ አንድ ባንዲራ የምንለብስ አንድ የዜግነት ክብር የምንል አሉ ከዛ የግብፅ ተላላቂ ስንላቸው ይደብራቸዋል እሺ ግብፃውያኖች እንበላችሁ እንደዛ ስንል አይደብራችሁ። እነሱ እኮ ይህን መንግስት የግብፅ ተላላኪ ብለውት ነበር። አንድ ነገር ልንገራችሁ፣ የግብፅ ሰራዊት በኢትዮጵያ ሰራዊት ፊት የመቆም ድፍረት የለውም የለውም። ታሪክ ወደኋላ ሄደህ ማየት ትችላለህ። ለዛ በፕሮክሲ ነው የሚዋጋው፣ በፕሮክሲ ነው የሚዋጋው እና አንዳንዱ የኢትዮጵያ መንግስት አየር ኃይል፣ የባህር ኃይል፣ መከላከያ እያለ ሲገነባ ያጣጥል ነበር። ከዛ አሁን ይሄን ሰምቶም ከማጣጣሉ አይታቀምም። ይሄን አድምጦም ከማጣጣሉ አይገታም። ይሄንን ሰምቶም ነው እንዴ ብሎ ጭንቅላቱ አይጠይቆ ዝም ብሎ ሸከሽካ ዝም ብሎ ስለተሰማ ብቻ እያወራ ስለተደመጠ ብቻ ይናገራል የጸጥታ ተቋማት ሪፎርም እያንዳንዱ ጉዳይ ከባህር በር ከባህር ኃይል ከወደብ ጋር ይያያዛል ነገርኩ በአሰብም ብንሄድ በበርበራ በፑንትላንድም ብንሄድ በጅቡቲ ምናምን በየትም አያስጠጉን እንደዛ ነው እያሉ ነው ያሉት እና ምንን ሁኑ ነው የምትሉን ስንል ይራባችሁ ስለዚህ እኛ ደግሞ አይ ቁጭ ብለንማ አንራብም? አይናችን እያየማ አንፈነዳም! ይህንን ጥያቄ ላያቆም የጀመረ፣ ላይመለስ የቀጠለ ትውልድ መጥቷል። ወደዳችሁም፣ ፈለጋችሁም፣ ጠላችሁም፣ ታኘከላችሁም፣ አልተኘከላችሁም የማንተወው ጉዳያችን ነው የሚል ምላሽ አገኙ ማለት ነው። ስለዚህ አሁን ቀይ ባህር ስንል ቀይ ደም የሚታያቸው አካላቶች ፊትለፊት መጥተዋል። አሁንን አሁን እንለያለን። ባርበር ሲባል ሲደብር ካየው የሆነ በግብፃዊ ስም ከጠራው እንዳይደብር አልሲሲ ምናምን ካልኩ ወይዬ ነው ማለት ያለብህ። ጥያቄ ማንሳት የለብህ በጀት ተመድበውልህ ገንዘብ ተመድበውልህ ሀገር ላይ ኤገኒስት ሆነ የመስራት ሞራል ካለህ? ቤትኛውም የማንጓጠጥ አቅሜ ተጠቅሜ ባንጓጥጠህ ሊደብርህ አይገባም። አንድ ነገር አውቀናል። ባርበር የምናገኘው ባጣንበት መንገድ ነው ማለት ነው። አሁን የህውሓት የምናምን የምናምን የሀገር ውስጥ ቡጠጣ ጉጠጣ ምናምን የማን እንደሆነ ያስታውቃል። ያስታውቃል፣ የማን እንደሆነ ጩኸቱ ምናምን የማን እንደሆነ ያስታውቃል። በነገራችን ላይ ግብፅ ራሷ እንደዚህ ፊት ለፊት ጉዳዩን ይዛ የመጣችው፣ አየች፣ ኢሳያስን ተጠቀመች፣ ጥፍር አልባ ሆነባት። በነገራችን ላይ የኤርትራ ተቋሚዎች ኢሳያስ ላይ ተነስተውበታል፣ ሆ እያሉ ነው። ኢሳያስ መቼ የማያደርገውም እንጂ በጣም በእርግጠኝነት ኤርትራ ውስጥ ለደቂቃዎች ኢንተርኔት ቢከፍት ከባድ የሆነ አብዮት የሚነሳበት ነው ይመስለኝ። ለደቂቃዎች አብዮት፣ ለደቂቃዎች ኢንተርኔቱን ቢያንቀሳቀሰው ከባድ የሆነ አብዮት ነው የሚነሳበት። ስለዚህ አየች አየች አየች አየች፣ ያሰማራቻቸው ጥፍር አልባ ሆኑባት፣ የላከቻቸው አይቧጨሩ፣ የቀጠረቻቸው ንክሻቸው ስጋ አይዘልቅም፣ ግራ ገባት። ስለዚህ ያላት አንድና አንድ አማራጭ ነው። እሱም ይኸው ጉዳይ ማለት ስለዚህ ወደርንም ጠላንም መቆም አለብን አንድ ላይ። ለዚህ ነው መንግስት ያስፈልገናል፣ ሀገር ያስፈልገናል። ኢትዮጵያዊ ከሚለው መንግስት ጋር እንቁም። ምን ነው ለዚህ ለዚህ ነው መንግስት ያነሳው ጥያቄ የባህር በር የወደብ የምናምን ጉዳይ ከታሪካዊ ጠላቶቻችን ጋር የምትን የምንተናነቅበት እንጂ የግለሰብ ጉዳይ አይደለም። ጉዳዩን ከግለሰብ ሀሳብ፣ ከግለሰብ አረዳድ፣ ከግለሰብ አቋቋም እናላቀው። ማየት ያለብንን ፊት ለፊት እንይ። በግልጽ ነው አሁን ጦርነት የተከፈተብን እኮ። በግልጽ ነገሩን እንዴት እንደምናገኘው ነገሩ ምን ሊያደርጉን እንደሚችሉ ነገሩን። ማለት እንደምታውቁት ሰሞኑን ሳነሳላችሁ ነበረ፣ የኢትዮጵያ ፖለቲከኞች ጉዳይ ጸጥ ረጭ ይላሉ ሲዝኑ አልቋል። እችን ሁለት ቀን አይታችኋል አይደል? መጡ ለፈለፉ፣ ለፈለፉ፣ ለፈለፉ፣ ለፈለፉ፣ ለፈለፉ፣ ለፈለፉ፣ ለፈለፉ፣ አለቅ፣ ዋሹ፣ ዋሹ፣ ዋሹ፣ ዋሹ፣ ጸጥ አለ። ምን ትርፍ ተገኘ? እስኪ አንድ ነገር ነው ይኸውልህ፣ ማለት እየመጡ አብይ እንዲህ አለኝ አብይ እንዲህ አለኝ አሉ ከማለታቸው በፊት ከነበረው የኢትዮጵያ ፖለቲካ አካሄድ ምን የተለወጠ ነገር አለ? አለን የሚሉትን ተቃዋሚ ኃይል ምን እንዲህ ምን ሲለውጥ አያችሁ? እነሱ መጥተው አወሩ ስትራቴጂካሊ አስበው ምናምን ከታየም ከምናምንም ከምናምን ምናን አርገው? አለኝ የሚሉትን ተውኔት በሙሉ አምጥተው አሳዩን። ከዛ ምን ለወጠ ያው ነው የኢትዮጵያ ፖለቲካ ቶኑ። እንደ እነሱ ህሳቤ ህዝባዊ አብዮት፣ እንደ እነሱ ህሳቤ የከተማ አመጽ፣ እንደ እነሱ ህሳቤ መፈንቅለ መንግስት እናያለን ብለው ነበር ግን ምን መጣ? ምን ከዛ አሁን ይዩት። ጸጥ ይላል ሜዳው ረጭ። በቃ ትወናው ላይ ደረሰ፣ ላይ ደረሰ፣ ፒኩ ላይ ደረሰ። ፈጠነ ፈጠነ ፈጠነ ፈጠነ፣ ተዋሸ ተዋሸ ተዋሸ ተዋሸ፣ እላይ ደረሰ። ከዛስ የለም ይላል ጸጥ ሲል የላኳቸው ምንም ትርፍ የላቸው ምስጢ ራሴ ለሞክር ይሉልህና ደግሞ የሄሊዮፖሊስ ሰዎች ራሳቸው ፊት ለፊት ይመጣሉ። ኢትዮጵያ ትልቅ የታሪክ ምዕራፍ ላይ ናት። ይህንን ትልቅና ግዙፍ የታሪክ ምዕራፏን በታሪክ የሚያስወድስ በታሪኳ እንደ ጀግና የሚያሳይ ታሪክ ጽፈንበት እንለፍ ወይነስ የባንዳነት ታሪካችንን አድምቀን እንለፍ ነው ቁም ነገሩ። እንደ ባንዳ እንኑር ወይንስ እንደ አባቶቻችን እንኑር፣ እንደ ኢትዮጵያዊ እንድኑር ወይንስ እንደነከሌ ተገርደን እንኑር እንኖር፣ እሱ ነው ጥያቄው። ሌላ ምንም ጥያቄ የለም። ሌላ ምንም ጉዳይ የለም። ጥያቄያችንም ጉዳያችንም መንገዳችንም ይህና ይህ ነው። አንድ ነገር አዝረግጬ የምነግራችሁ ግን የግብፅ ተላላኪም የግብፅ ጯሂና ጫጫሂም የግብፅ ምናምንም የምንላቸው ሰዎች ስለሆኑ ነው። ጩበታቸው የማን እንደሆነ እንዲያደር ስለሚመጣና ስለሚገለጥ ስለምናይና ስለምንሰማው ጭምር ነው። እና ብዙ እንትን ብላችሁ አትዩት አቅልላችሁ አትመልከቱት የምታቃልሉት የምታሳንሱት ጉዳይ ስላል አይደለ ማለት ነው። ቀላል የሚባል ጉዳይ ስላል አይደለ። በደንብ አድርጎ መፈተሽ፣ በደንብ አድርጎ ማየት፣ በደንብ አርጎ መበርበር የግድ ይላል። ጸንተን ቆመን ግን ታሪካችንን እንጽፋለን ነው ምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ውልዳ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ዋን ስኮለር ላይክ ሸር ሰብስክራይብ ማድረግ እንዳይነሳ፣ ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቺርስ